ዛነውበነት ሊቪያንን ጂጂዬ በእውነት ብዙዎቹ ጸሎት አርልን ብዙዎቹ ጥጋብ ነው ብለው የሄዳችሁት ብለው አንዳንዶቻችን ቂ መክንያት አለን አስበንበት እንዲ መጣብናል ብለን አይደለም ሜር ነው የነበረውእና በቃ አሁን ካሰብነው በላይ ብዙ ስቃይ ነው እያሳለፈን ያለ ነው። ሰው እያጣ ነው። ጓደኛቻችንን በእጃችን እያቀበርን ያለ ነው እና የአዲስ አበባ ልጆች ነን። እንደምንሰማው ደግሞ አዲስ አበባ ላይ አዲስ አበባ ልጅ ለሰው ሟች ነው አራዳ ነው የሚባለውን አላየ ነው። እነዚህ ሆነ ኤርትራዎች ወገኖቻችን ነው ድምፅ ሲሆኑ እያየን እየሰማን ያለ ነው። አሁን በዚህ ሶስት ቀን ውስጥ ነው እንጂ ትንሽ አዲስ አበባ ሰው ሲንቀሳቀስ ያየነው። እንዳለ ኤርትራውያኖች ናቸው ኢሮፕ ላይ ሲወጡ ከሀገራቸው። እኛ እዚህ ጭንቅ ውስጥ ሆነን ከቤታ እንወጣ ጅጅየ፣ ምግብ ምናምን። አዎ ምግብ ምናምን ውጭ እየወጣን ነበረ የምንገዛው። አሁን ይኸው መውጣት አንችልም። ለዚህ ሱዳኖች በእንትን የሚመጡ በፓስፖርት የሚመጡ እነሱ ናቸው የሚገዙልን፣ ትርፍ እያከፈልን ለእነሱ እና በጣም ስቃይ ውስጥ ሆነን ያለ ነው። አሁን ናፍት ነው የሚሆነው። ላይክ ሰልፍ ነው ለዩናይትድ ኔሽን እና ለሬድ ክሮስ ነው

አክሪስ አይ ልጆች እኮ ተዘጋጅተዋል ዛሬ ሊገቡ። ጅጅ እነ ዱርዮ ይገባሉ። እነ ባህርእች እነ ዱርዮ ዛሬ ፕሮግራም ይዘዋል። በኋላ ከስራ ሲወጡ ከስራ ሲወጡ ይገባሉ። ኤርትራውያን እኮ ወጥተው የኛ ብዛት እኔ እኔ እኔ እኔ አፈርኩ። ብዛት ጥቅም የለው ብዛት የሚባለው ነገር ምን ጥቅም የለው። ኤርትራውያን ይኸውልሽ፣ ሮብለት ነው እኮ ዛሬ አርግ ማለት ነው። ልናፍር ይገባል። ልና ብዛት የኛ ናቸው የኛ ልጆች ናቸው። የሚሞተው ነፍስ ነፍስ ነው። ግን እነሱ ማውጣት ሲችሉ እኛም ምንድን ያዘን ነው? ጊጌ የሚገርምሽ ነገር ነው ምልሽ በቃ እኛ እዚህ ጋ የአዲስ አበባ ልጅ መሆን ሳይሆን በቃ ዘር ሃይማኖት የለም ስደት ላይ በቃ ኦሮሞ፣ አማራ አይደለም ኤርትራ አይደለም፣ ሶማሊያ አይደለም። ተደጋግፈን ነው ስደት ላይ ስመጪ ወንድማማችነት ነው እንጂ ስለ ዘር የለም። እኛ ስንሰማ የነበረው ኦሮሞ አማራን ይገላል ምናምን፣ ስደት ላይ እንደዛ የሚባል የለም። ተደጋግፈን ነው ምንመጣው ሁላችንም ነው። ግን ብሄርተኝነት ያለው እዚህ ነው። በቃ ኢትዮጵያን ብሎ አገለሉ ሊቢዎች እና በጣም ጭንቅ ውስጥ ነው ያለ ነው። ይኸውልሽ እንደምታየው ቤት ዘግተና ያለ ነው። ዛሬ መጡ ነገ መጡ፣ የተኩስ ሄድ መሳሪያ ድምጽ ነው የምንሰማው። ሰባ ሰው መቶ ሰው ሁለት መቶ ሰው ተወሰደ፣ የት እንደሚገባ አይታወቅም። እስር ቤት ነው ያስወጧቸው ይግደላቸው። አሁን በቅርብ ኩላሊቱን አውጡት፣ ዛንዙር ከተማ የምትባለው ኩላሊቱን አውጥተው ጣሉት ሲባል ሰምተናል። እና በቃ ምን ይምጣ ምን ይምጣ ናት? እናት እኛ እዚህ ጋር ዘር ሃይማኖት የሚባል ነገር የለም። ምንድነው ያለን በጸሎን ያለን

ሁላችን ፖስት ባረ ባበር ሦስት ወር ጊዜ ለ የተሰጠ እየተባለ ነው። ቀጥታ በቃ ይመቱ እየተባለ አሁን ቡድኑ በጣም በተቻላችሁ አቅም ሁላችን ድምጽ እንድትሆኑ እሺ፣ እንሆናቸዋለን። ጫና አድርጉ። ሰላማዊ ሰልፍ ይደረግ። ገባሽ? እኛ እኔ ብሔር ነኝ የሚያዳምጠኝ ከነሱ ጋር ግንኙነት የለኝም፣ ግን ጫና አድርጉ እናንተ ኮሚኒቲ ውስጥ ያላችሁ ሰዎች ጫና አድርጉ። ነው የሚለው ጫና አድርጉ ነው ጫና አድርጉ። ኮሚኒቲው የደከመ ነው። የአውሮፓ ውስጥ ነን ያለነው፣ ሚጣ አውሮፓ ውስጥ ነን ያለነው። አንድ ኢሜል በቂ ነው። አንድ ኢሜል አንድ ኢሜይል ከጻፍ ያ ኦር ነው። በቃ ሰልፍ ብቻ ነው የሚያስፈልገው። ሚዲያዎችን እኛ ኢሜይል መጻፍ እንችላለን፣ መጥራት ይቻላል። ሚዲያዎች ዋይ ለምንድን ነው ለምንድን ነው እኛ ሁሉ ጊዜ ሌት የምንሆነው? ነው ያ እንትን እናደርጋለን። አንደኛዎችሁ ስዊድን ሀገር ብዙ ኢትዮጵያዊ እንኳን የለም። ስዊድን ላይ ታውቂያለሽ፣ ኤርትራዊ ኮሚኒቲ ነው የሚበዛው። ጀርመን ላይ ብዙ ናቸው። ጀርመን ነው አሉ። ግን እንደ እንትን እንደ አንድ እንደ እኔ እኔ ብቻዬንም ቢሆን ሰልፍ ወጣላቸዋለሁ። እኔ ብቻዬን እንወጣለን። ችግር የለም ምንም። ይሄ ማለት ሰው የሆነ ሁላ ይመለከተዋል። ይሄ እኮ ከምንም በላይ ነው። ከዘርም ከፖለቲካም ከምንም በላይ ነው። ስለዚህ ፖስት አለው በኔ በቤቴ በኔ ቲክታክ አካውንቴ ላይ ዛሬ ደግሞ ከሌሎች ጓደኞች ጋር ተሰብስበን እንገባለን። ይገባሉ፣ ነዱር እየዋሉ ሌሎች ሌሎች ልጆች አሉ ይገባሉ። እነ ሰላሚናም እንቅስቃሴ ጀምረዋል ቲክቶክ ላይ እንቅስቃሴው አደለም። እኔ አሁንም የሚታይ ነገር በአስቸኳይ ሰልፍ መወጣት አለበት፣ በአስቸኳይ በአስቸኳይ ሰልፍ መወጣት አለበት፣ በአስቸኳይ አንድ ጊዜ ሰልፍ መወጣት አለበት። አሜሪካን አውሮፓ በተለይ አውሮፓ ከአሜሪካ አውሮፓ ተሰሚ ይመጣሉ። የሁሉም ሀገሮን ትምህርት ስላሉ ማለት ነው። ሰልፍ ተወጥቶ ስቶፕ መባል አለባቸው። ከፈለጉ ግሬሳቸውን ይዝጉ ድንበራቸውን ይዝጉ እንጂ ካስገቡ በኋላ ድንበራቸውን ለቀ ካስገቡ በኋላ ሁላሊት ማውጣት ህፃናቶችን ነግድ እኔ ህፃናት ነው ያየሁት። ህፃናት ላይ እንደዚህ ስተማ ህፃናት እንዳይ ያየሁት ና በትዊተር እንግዲህ እናስጨንቃቸዋለን። ቦታ ክላለን ትዊተር ፀ እግዚአብሔር አሉ። አይዟችሁ አይሆፕ ኔክስት ዊክ ሁሉም ኢትዮጵያ አውሮፓ ምስ በተለይ ፍራንክፈርት ላይ ያለ የኢትዮጵያ ኮሚኒቲ፣ ካልሆነ ግን እውነቴን ነው ብላችሁ ኮሚኒቲ ምንም አይሰራልን፣ በቃ ምንም አይሰራልን ኮሚኒቲ ኳስ ለማዘጋጀት ኮሚኒቲ ማለት ለፌዴሬሽን ብቻ ከሆነ ምንም አይሰራልን። ቄስ የለም፣ ቤተክርስቲያንም እራሱ ይህን ነገር ጫና ማድረግ አለባት። ጫና ጫና ጫና ማድረግ አለባት። ሁል ጊዜ ለደስታ ሁል ጊዜ ለሆነ ነገር ኖ፣ ለዚህም መነሳት አለባት። ለዚህም ተነስታችሁ፣ ይሄ ከኢትዮጵያ ፖለቲካ ጋራ ምንም አያገናኝም። ምንም ሰው ምናልባት ይፈራል መሰለኝ አይደ ከኢትዮጵያ ፖለቲካ ጋራ ያያይዝ ችግር የለም። ችግር የለም ቤልጅየም ትክክል ቤልጅየም ዙሪክ አይዞቹ እሺ፣ ብራደር አይዟችሁ እሺ፣ አይዟችሁ አብረሽ እግዚአብሔር አረጋቸዋለ የሚጣማለች ልጆችም አሉ። በአዲስ አበባ ልጆች ሆኑ አሮን አሉ አሮን አለ። አረ አባነ ባርቻ አሉ። እነሱም አንዳንድ ነገር ጫና እንዲያረጉ በኋላ ተሰብስበን ሚዲያ ላይ ገብተን ወይ ጀርመን ላይ በአንድ ላይ እንዲሰበሰቡ ይደረግና ሰልፍ እንዲወጡ አሁን ፕሮሰስ ስላለው መጀመሪያ ማስፈቀድ አለ ምናምን አመት ምንም ፕሮሰስ የለው፣ ምንም ፕሮሰስ የለውም። አንድ ኢሜይል ነው፣ አንድ ኢሜይል ነው። ፖሊስ ነው ራሱ የሚዘጋጀው ቀኑ ካልተያዘ በስተቀር። አሁን ለምሳሌ ከሰኞስ ጋር በዚህ ቀን፣ በዚህ ቀን፣ በዚህ ቀን ይሄ ቀን ይሄ ሰልፍ ስላለ አይሆንም ይሏቸዋል። ይሄ ቀን ምንም ፕሮሰስ ኢሜይሉን ጻፉ፣ ከዛ አሳውቁ። በዚህ ቀን ይሄ ሰልፍ አለ ካምሰንቱ ላይ አይቻልም ሊሏቸው ይችላሉ። በዚህ ቀን ይሄ ሰልፍ አለ። ይሄ ከበደ ነገር አይደለም፣ ምክንያቱም ስራ ውስጥ ባ ሀላፊነቱን የሚወስደው የጀርመን የቤልጅየም መንግስት ነው እንጂ ሀበሻ አይደለም፣ ሀላፊነቱን የሚወስደው ግን የሚያስፈልገን ምንድነው? ኮሚኒቲ ያስፈልገናል። ስቴምብል ያለው ላይሰንስ ያለው የጀርመንም፣ የቤልጅየም፣ የሲድም ህጋዊ የሰጠን የኮሚኒቲያችን ድክመት ነው። ኢሜይል ጻፉልን እናቃለን፣ ተምረናል፣ ይህንን አድርገናል ብላችሁ እንደዚያ ጋር ተመርጣት ቁጭ ያላችሁት ጻፉና አስፈቅዱልን። ካልሆነ እኛ በግላችን ሬስፖንስን አስፈቅደን አምስትም ስድስትም ሆነን እንወጣለን። መበዛ አለ። እና ምን አይዟችሁ፣ እኔ እኔ ምንም ምን አይዟችሁ፣ ሆነ ነገር እናደርጋለን። አይዞህ ፎሎ አርጋለን። አንድ መንግስት ምናምን አይደለም ያለው። እና ሁለት መንግስት ነው ያለው። አንደኛው ሌላ ሲያወጣ አንደኛው ሌላ፣ እና የትኛው እንደሚወሰን እና የትኛው ግን እንደምትከታይ አታውቂውም። አሁን ከረመዳን እንዳለቀ በረመዳን በማግስቱ ሁሉም ሙሉ ጭ ብሎ እናስወጣለን ብለው ነበረ። አሁን ከትላንት ወዲያ ደግሞ የወጣው ከሶስት ወር በኋላ ያልወጣው፣ እስከ ሶስት ወር ካልወጣችሁ በመሳሪያ እየገዳል እናስወጣለን ነው እያሉ ያሉት። እና ተጨንቀን ነው የሚገርም ሲሆኛ እዚህ ያለ ነው ባህር ለመሻገር ነው ተሻግረን ወደ ኢሮፕ ለመግባት ነው። እንደሱ ደግሞ አሁን ባህር እየተዘጋብን እየተያዘን። እኔ አሁን ሶስት ሞክሬ ያለው እና በቃ አሁን መሻገሪያን ብር ስለሌለኝ ነው እዚህ የቀረ ነው። እና አሁን እንደዚህ ተስፋ አድርገን እንሻገራለን ነገ ከነገ ወዲያ ብለን የምንጠብቀው ብርም ለማሻገር ቤተሰብ እስኪያዘጋጅ የተወሰነ ጊዜ ያስፈልገናል። እና አሁን በዚህ በሶስት ወር ጊዜ ውስጥ ከተባለ ወይ ሞት ነው ወይ ደግሞ የሚመጣውን ሌላ ተቀያሪ። ስንት ናችሁ እዛ ያላችሁ? በዚህ አሁን ያላችሁት ብዙ ስንት ናችሁ እዚህ ያላችሁ? ሊቢያ ሙሉ ስደተኛ ያለው ሶስት ሚሊዮን ይሆናል፣ እስከ ሶስት ሚሊዮን ይጠጋል። ኢትዮጵያ ያው ኤርትራ ኢትዮጵያ፣ ሶማሌ ሶስት ሚሊዮን ይሆናል። እና አሁን የተወሰኑት የት እንደሚገቡላ አልታወቀም። አሁን እናንተን ሊታደጋችሁ የሚችለው በዚህ ሰዓት ዩናይትድ ኔሽንስ እና ሬድ ክሮስ ነው፣ ሬድ ክሮስ ነው። ሌላ ምንም ሊታደገ ማለት ነው መንግስቱ፣ ምን ነው መንግስቱ ምን ሊያደርግላችሁ ወጭ። ስለዚህ ላይዌል እንዲሆን ግድኛ ድምጽ ማግኘት አለብን ነው እሺ፣ ድምጽ ማግኘት አለብን ነው። እሱ እንዲሆን ከዚህ በኋላ ብለን እናመሰግናለን። አሚን አሚን። የእኛን ኃጢአት ነው እናንተ እየከፈላችሁ ያላችሁት። ላይፍ ላይ ገብተን ለማስረዳት ሁላ ጊዜ አይሰጡንም። በጥጋብ ነው የሄዳችሁት። እናንተ ሀገራችሁ ምን አታችሁ ነው፣ ምናምን የሚላለ አሁን ብዙ ችግር አለ። የሚያስወጣሽ እኔ ባቂ ምክንያት አለ፣ ግን እሱን የሚረዳሽ ላይ የለም። ጋብ ሄደን ምናምን ሳይሆን በቃ ችግር ሽኑላ የሚካፈልሽ የለም። አይዞች ለማለት የገንዘብ እርዳታውን ታዩ፣ አይዞ ማለት እዚህ ሰው አገር ለሆነሽ ትልቅ ነገር ነው። ለሰው ማኘዋለሽ፣ ተስፋ ትሰጪዋለሽ። እኔ መርካቶ ላይ መሰራ ታዳጊ ልጅ ነበርኩ። በራሴ የምንቀሳቀስ የነበርኩ ሰው ነኝ። ያለ ደረሰኝ እቃሽ ተሽጣል በሚል ታስሬ በዋስትና በመቶ ሺህ ብር ወጥቼ በቃ ንብረቴው ሁላ ተወርሶ ምናምን ተስፋ ቆርጬ ነው የመጣሁት። ወደ እዛ እንዲህ ለመስራት ተስፋ አጥቼ ነው የመጣሁት። ገብቶሻል እያደቁ አሁን እሱም ብለን ነው። አሁን ይህን ጭቀት ይዞን ነው ሰልፍ ግሩፕ ኮል ምናምን ተደርጎ ሰልፍ እንወጣላችኋለን፣ አይዟችሁ ቲተር እናዘጋጅና ፒቲሽንም ቢሆን ሰብስበን የሆነ ነገር ይደረጋል አይዟት ትውተር ላይ የተወሰነ ሰው ነው ያለው ፖስት አሪፍ ነው ትውተር ዘመቻ እናደርጋለን አይዟት የሚያዩት እንዲያዩት ለዩናይትድ ኔሽን አታች እያደረግን ሃሽታግ እያደረግን ፖስት እናደርጋለን አይዟት